ኦኬ በብዛት እንግዲህ የከተማውን ምን አይነት እንደሚመስል ለማሳየት እየሞከርኩኝ ነው። ፕራግን ማለት ነው እና በተለይ በላይት ትሬን ላይ ያለው ሰው ያለውን አመለካከት ምናልባት መንግሥትን በይበልጥ በዚህ በላይት ትሬን ላይ በዚህ በቀላል ባቡር ላይ ብዙ መስራት እንዳለበት ለማሳየት ስለፈለግኩኝ እንዴት ሀገር እንደምትበለጽግና በተለይ እንደዚህ ላይት ትሬን ያለባት ከተማ በጣም ሞደርን የሆነች ከተማው በጣም ተወዳጅ የሚሆን የትራንስፖርት እንቅስቃሴው በጣም የተሳለጠ እንደሆነ፣ እዛ አሁን ያለው ሁኔታ እንግዲህ ተመልከቱ። የሁሉ ላይት ትሬን ነው በዚህና በዛ የሚያልፈው ማለት ነው። እንደገና ከላይም ደግሞ በላይ በኩል የሚመጣ የላይት ትሬን አለ። እና በተለያየ መስመር የሌለበት የለም። በቃ ብዙ ጊዜ እንደምናገረው እንደ ሸረሪት ድር የተቀጣጠለ ነው የላይት ትሬኑ በየሰፈሩ በየመንደሩ በየትኛውም አካባቢ መንደር ስላችሁ፣ በእርግጥ እንደ እኛ ሀገር አይነት መንደር አይደለም ይሄ። ሁሉም ጋ በጣም ሞደርን ነው፣ ንጹህ ነው፣ መንገዱም የሰጠ ነው። እንግዲህ የላይት ትሬኑ የሚሄደው መኪናውም በማእከል ላይ ነው። በአብዛኛው የሚሄደው የላይት ትሬኑ በማእከል ላይ ነው የሚሄደው እና ጋር ተመልከቱ ብቻ። አሁን እንደቀደመ መለየት መቻል አለብን። ይሄኛው የድሮ አይነቱ ሞዴል ነው የላይት ትሬን ማለት ነው። እዚህ ጋር እነዚህ ምናየው ማለት ነው የድሮ አይነቱ ነው እነዚህ ምናየው እና መኪናውን በአጠገቡ ያልፋል ትሬኑም እንደዛው ይሄዳል ማለት ነው። ምንም አይነት ችግር የለውም። የተሳለጠ ነው። በጣም የተሳለጠ ነው ማለት ነው። በጣም የተሳለጠ መኪናው በጣም ፍሪ ሆኖ ያልፋል ማለት ነው። እንደገና በመካከል ላይ ሁሉ ቦታ ነው። ም በቃ የላይት ትሬን የሌለበት ቦታ የለም ብላችሁ ማጋነን አይደለም። ላይት ትሬን የሌለበት መንገድ የለም። መንገዱ አለ። መንገዱ በሰፊ መጀመሪያ ይሰራል። መሀከሉ ላይ ለላይት ትሬኑ መተላለፊያ ይሆናል ማለት ነው እና መኪናዎች ደግሞ በዚህ ዳርና ዳር ልክ አሁን ከመገናኛ እስከ አያት ባለው ከመገናኛ እስከ አብዮት አደባባይ እንዳለው አይነት ማለት እንችላለን ነው እና በጣም ነው የሚገርመው። በጣም ነው የሚገርመው። በጣም ለሀገር የምመኘው እንደ አይነቱን ነገር ነው ማለት ነው። ለሀገራችን እንደ አይነቱን ነገር በጣም እንመኛለን። በጣም ጠቃሚ ስለሆነ ማለት ነው። በጣም ጠቃሚ ስለሆነ አሁን እንግዲህ ተመልከቱ። ሰው በመኪና መንገዱ እንዳይሻገር በዚህ በደረጃው ጋር እንደዚህ አልፌ ወደ ላይ ትሬኑ መስመር ጋር ሄዳለሁ ማለት ነው። የግድ በመኪናው መንገድ ላይ መሻገር የለብኝም። አሁን እኛም ሀገር ተጀምሯል በየምድር ውስጥ ብዙ ልክ የአራት ኪሎ እንዳለው፣ እዚህ ግን ሁሉ ቦታ ነው እንደዚ ያለው። አሁን ተመልከቱ። እዚህ ጋር በቀላሉ የመኪና መንገዱን ሳልሻገር ማለት ነው በውስጥ ለውስጥ መጥቼ የግድ ሱቅ ምናምን አያስፈልገም። አትሊስት በቃ እንደዚች ውስጥ ለውስጥ መተላለፊያ ወደ ላይት ትሬኑ ወደ ማዕከለኛው ጋር እንድገባ ማለት ነው። አሁን እዚህ ጋር በደረጃ ወጣው ማለት ነው። በደረጃ ወጥቼ ላይት ትሬኑ ጋር ሄዳለሁ። በቃ እዛ ሳፈራለሁ ማለት ነው። የቀን የ24 ሰዓት ትኬት ስላለኝ እንግዲህ እየተዝናናው የፈለግኩበት ቦታ 24 ሰዓት ብሎ እንደፈለግኩ በፈለኩት ትሬን በፈለኩት አውቶቡስ መሄድ እችላለሁ ማለት ነው። ስለዚህ አሁን አያችሁ በውስጥ ለውስጥ መጥቼ የመኪና መንገዱ እዚህ ጋር ነው ያለው። የመኪና መንገዱ ጋር ሳልደርስ ላይት ትሬኑ ጋር መስመር ላይ መጣው ማለት ነው። አሁን እዚህ ጋር የላይት ትሬኑ የሚመጣበት ሰዓት ደዚህ ተቀምጧል። እያንዳንዱ ላይት ትሬን ስንት ሰዓት ላይ እንደሚመጣ ለምሳሌ እዚህ ጋር ይታያቸዋል። አንድ ቁጥር፣ ሁለት ቁጥር አለ፣ ሀያ አምስት ቁጥር እዚህ ጋር አለ። ቱት ዘጠና ስድስት አለ፣ ዘጠና ሰባት የሁሉ ላይት ትሬን በተለያየ መስመር የሚሄድ የላይት ግሬት እዚህ ጋር ራሱ ብቻ አንድ ሁለት ሶስት አራት አምስት አይነት የላይት ትሬን መስመር አለ። እኛ ሀገር ወደ አያትና ወደ ቃሊቲ እንደሚሄደው ማለት ነው። እዚህ ግን በአምስት መስመር የሚጓዝ ላይት ትሬን አለ ማለት ነው። እና ኢንትረስቲንግ ነው። ዳርና ዳሩ እንዳልኳችሁ መኪና ይጓዛል እዚህ ጋር፣ መሀከሉ ጋር የግድ መታጠር የለበትም። የግድ መታጠር የለበትም። ሰው ስነስርዓት ከያዘ ልክ እንደዚህ አንዳንድ ጊዜ እንደውም በላዩ ላይም ባስም ያልፍበታል። ባስም የመጣ ሰዎችን አሳፍሮ ሄዳል። ማለት ነው። እዚሁ ላይ አሁን መጣች፣ ከላይ ላይት ትሬኗ መጣች። እስኪ ልጠይቃት የት ነው

እና ያው ቤቷን ጠየኳት። ረቻን የሚባል ቦታ እዛ ወርደ ከዛ ወደ ሴንትሩ ግን ሴንትሩም ማለም ዛሬ የሚሄደው ለእናንተ ማሳየት ስለፈለኩኝ ነው። አካባቢ እና በየቦታው እንደ ተቀጣጥሏል ማለት ነው። በቃ የሌለበት የለም ላይት ትሬኑ የሌለበት መስመር የለም ሰዎች አብዛኛው ህዝብ እዚህ እንደምታዩት በትሬኑ ነው የሚሄደው በጣም ጥቂት ሰዎች ናቸው በመኪና ስለዚህ የመኪና መንገዱ በጣም በበቂ ሁኔታ አይጣበብም እና ገር እንደምናዩት ሁሉም በብዛት አብዛኛው መኪና ቢኖረው ቤቱ አስቀምጦ አንዳንድ ጊዜ ቤተሰቦቹም ይዘው ለመዝናናት ካልሆነ በስተቀር መኪና የሚጠቀም የለም ማለት ነው አብዛኛው በዚህ በላይ ትሬኑ ይሄዳል። ስለዚህ ምንም አይነት ችግር የለባቸውም።

ሰውና እንደዚ እንደዚህ ነው። ልክ ትሬኑ የማይሄድበት ቦታ የለም እንዳለ የላይት ትሬን ሀገር ነው ማለት ትችላላችሁ። እንደ ጉድ ነው እንደ ጉድ ነው የሚመጣው። እንግዲህ ይህን ያክል ካሳያችሁ የሚበቃ ይመስለኛል። ያው ለማሳየት ያክል ነው። ሁሉ ጋ ነው ሁሉ ጋ ላይት ትሬኑ በሰፊው በሰፊው ሰውን በቃ ዋናው የመጓጓዣ እምብርት ነው ብንል መሳሳት አደለም ማለት ነው። ሚገርም ነው።

ወደ አንደርግራውንድ ትሬን እየገባን ነው ማለት ነው። አንደርግራውንድ ትሬን እየገባ ነው ማለት ነው። ራይት፣ ይህን ይመስላል እንግዲህ የላይት ትሬን እና የአንደርግራውንድ ትሬን ልዩነቶች እንደዚህ ናቸው። በብዛት በላይ በታች እያለ አሁን እዚህ ጋር ቀስት ያሳያል። ወዴት ነው የሚሄድ ማለት ነው አሁን ወደ ውስጥ ገና ይሄኛው እንግዲህ አንድ ስቴፕ ነው። እዚህ እዚህ ውስጥ እራሱ ሱቆች አሉ፣ የተለያዩ አይነት ሱቆች። አንደርግራውንዱ የመሬት ውስጥ ባቡሩ ስር የተለያዩ አይነት አዳራሽ፣ እንደ አዳራሽ ማለት ነው ሱቆች፣ መክዶናልድስ ሁሉ የሌለ የለም ውስጡ ማለት ነው። ከዛ እንደገና ገብታችሁ እሱን አልፋችሁ ነው እንግዲህ ከመሬት በታች ነው ይሄ ያለው። እርግጥ ከላይ መኪና ብቻ ነው የሚሄድበት

እንግዲህ ጥልቀቱን አያችሁታል፣ ለምን እንደሚያክል የሁሉ ገና ወደ ውስጥ እየገባ ነው፣ ከመሬት በታች ማለት ነው። ምን ያክል ጥልቀት እንዳ በእርግጥ ሰው የትንፋሽ እንትን እንዳያጥረው የአየር ሁኔታ በደንብ ተስተካክሏል ማለት ነው። የኦክሲጅን በደንብ እንዲኖረው ተደርጎ ነው የተሰራው። ከታች ሁሉ ነገር ቀድሞ ነው የሚታሰብበት ማለት ነው። ሰዎች በት እንዳይጨነቁ ማለት ነው፣ በመተንፈስ ምናምን እንዳይጨነቁ በደንብ ታስቦ የተሰራ ነው ማለት ነው። በጣም ኢንትረስቲንግ ነው። ሰዎች እንደዚህ ይሄዳሉ እና ይህን ነው እንግዲህ ለሀገር የምመኘው፣ እንዲህ አይነት ይህን እንኳን ገና ለመስራት በጣም ብዙ ገንዘብ ያስፈልጋል። መጀመሪያ በቱሪዝም ኢኮኖሚያችን መዳበር አለበት በተለያየ አሁን ኤክስፖርት ኢምፖርት በደንብ በቂ የሆነ ገንዘብ ካገኘን በኋላ ከዛ በኋላ ነው እንዲህ አይነቱን ስራ መስራት የሚቻል አሁን ባለው አይነት በጣም ከባድ እና አሁን የጅምሬ የኮሪደር ልማት ምናምን ጥሩ ነው እንዲህ አይነቱን ነገር ግን ለመስራት መዘጋጀት ደግሞ መቻል አለበት አያችሁ አሁን እዚህ ጋር አንደርግራውንድ ገባው ወደምፈልግበት መስመር ለማግኘት መስመሮቹን ያለው ማለት ነው። አካባቢ ራቻን ስቃ ይባላል። እዚህ ጋ ከራቻን ስቃ ነው። እዚህ ጋ እኔ ራቻን ስቃ ወደዚህኛው መስመር ስለሚሄድ ቤ የሚለውን ይዘው ማለት ነው። እዚህ ጋ አሁን ያለው ኤስ ብሎ የተጻፈበት ራቻን ስቃ ነው፣ ግን ወደዚህ ቤ ነው የሚዘው። እዚህ ጋ ቤ ያለ፣ ሴ ያለ፣ ሴን ከፈለጋችሁ ሌላ መስመር ነው። ሌላ ወደታችሁ፣ ሌላ እንደገና፣ ሌላ አንድ ቁልቁል መግባት አለባችሁ ማለት ነው። በዛ መልኩ ይቀጥላል። አሁን የኛው የኛውን ይዤ ነው የሚሄደው ማለት ነው። ወደ ምፈልገው መስመር የምድር ውስጥ ባቡር ማለት ነው። አሁን የገባ ነው የምድር ውስጥ ባቡር ነው። አያችሁት አንድ ስቴሽን እጅ ወዳለው

የስሽን ይባላል። ተመልከቱ፣ ህዝቡ አሁን በአንደርግራውንድ ትሬን ነው፣ በሁለቱም ሳይድ ይገባል ማለት ነው። ዚጋም ህዝቡ እንዳለ ገብቷል። ዚጋም ገብቷል። ይህንን ይመስላል ማለት ነው። አያችሁት ትሬኑ አሁን ከተጓዘ በኋላ ፊልሙን ጨርሳለሁ ማለት ነው። የአንደርግራውንድ ትሬኑ በዚህ መልኩ በጣም ረጅም ነው። በአንደርግራውንድ ትሬኑ ላይ ማቀጣጠል ይቻላል። ፉርቦዎች፣ ብዙ ፉርቦዎች ማድረግ ይቻላል። በዚህ መልኩ ወደዛ ይሄዳል ማለት ነው። አያችሁት አንደርግራውንድ ትሬኑ እንዴት እንደሚሄድ በዚህ በኩልም ያለው እንደዛ፣ በዚህ በኩልም ያለው እንደዛ ይሄዳል ማለት ነው። አያችሁት በዛ መልኩ ውስጥ ለውስጥ ይሄዳል ማለት ነው። እና እንግዲህ እንን ይመስላል። ስላያችሁኝ አመሰግናለሁ። ደህና ሁኑ።